የተወሰኑትን ሸሪዓት አልኢስላሚያ በዝምድና የተነሳ ጋብቻ እንዳይፈጸም ከነሱ ጋር የጾታዊ ሁኔታ እንዳይከሰት ይከለክላል። ግማሾቹ ደግሞ በሰበብ በጋብቻ በመጥባት በተለያየ ነገር ሊሆን ይችላልና የሰው ልጅ ስርዓት ያለው የሰው ልጅ ብሎ ማለት አቅሉ የሚጠቀም እንጂ እንደዚህ የባሀኢም ኑሮ የሚኖር አይደለም። በሃኢሞች ሲኖሩ በቃ ምንም ይቺ ሐራም ናት፣ ይቺ ሐላል ናት፣ ይቺ እህቴ ናት፣ ይቺ እናቴ ናት። ይሄ በቃ የሚለው ነገር የለውም። ግን የሰው ልጅ አቅል የተሰጠው ደግሞ ከእንሰሳዎች ኑሮ የተለየ ኒዟም ያለው ኑሮ እንዲኖር ነውና፣ ወላ ተንኪሑ ማነካሀ አባኡኩም ነው የሚለና፣ አባቶቻችሁ ያገቧትን ሴት አታግቡ። አባትየ አግብቶ ፈቷታል። መቸም ካባቱ ጋር እያለች በአባቱ ኒካህ አይደለም ያገባት። አባት አግብቶ ፈቷታል። አባት ሲባል የአባት አባት አባት አባት እዛ ሊሆን ይችላል። አባቶቻችሁ ያገቧቸውን ሴቶችም እናንተ አታግቡ። ወላ ተንኪሁ ማናከሃ አባኡኩም ሚነ النساء الا ما قد سلف እስካሁን ያለፈው መቼም እንግዲህ አያስጠይቅም። ካሁን በኋላ ግን አባት ያገባውን ፈቷትም ቢሆን የአባቱን ሚስት ያገባ ሰው ሸሪዓተል እስላሚያ ከከለከለው በኋላ ነውና፣ ያስጠይቃል። ይሄማ ሸርዑ ከከለከለው። ይሄን ደግሞ በጃሂሊያ በደንብ ይተገብሩ ስለ ስለነበረ ከእኛ ውስጥ እስካሁን ይሄን የፈጸማለ ይሄን እየፈጸሙ የሞቱ አሉና የወንጀል ከባድ አይደለም ወይ ሲሉ ሷሃበት ሷሃበተል ኪራም ኢላ ማቀር ሰለፍ ይሄ አያት ከመውራዱ በፊት እስካሁን የነበረው በዛ አያስጠይቅም አለ። ወይም ወላ ተንኪሁ ማ መልመስደርያናት አሉ በض ሙሪቦች ወላ ተንኪሁ ማነካሀ አባእኩም ወላ ተንኪሁ ኒካሀ አባኢኩም ካሁን በፊት በተለምዶ የእናንተ አባት አያት ቅማቶች ያገቡት የነበረውን አይነት ጋብቻ ድነል ኢስላም ከልክሎታል። በዛ አይነት ሳይሆን ሸሪዓተል እስላሚያ በሚፈደውና ሸሪዓተል እስላምያ ባስቀመጠው እንጂ ከዛ በፊት የነበረው ጋብቻ የአባት ሚስት ናት፣ ምንድናት ብዙ ነገሮች አሉ የተጨመላለቁና ከአሁን በፊት የነበረውን ጋብቻ አቁማችሁ አሁን ሸሪአተል ኢስላምያ የፈቀደውንና ያስቀመጠውን ህግ ተግብሩ። ኢላማ ቀር ሰለፍ ኢነሁ ይሄ ካነ ፋሒሸተን ነው የሚል በጣም አፀያፊ እኮ ነው። ልጅ ሁኖ ከአባቱ ሚስት ጋር አብሮ መኖር አቅለን ወዲነን እስላምም ከለከለው። እንደው አይምሮ ላለው ሰው እንደ ሰው ለሚያስብ ሰው ከአባቱ ሚስት ጋር መኖር ፋይሻ ነው። ወመቅተን የተጠላም ነው። ደሞ ካሁን በፊትም ይሄ አባት አባት ያባት አባት ከዛሊክ እያለ ሄደ እነሱ ያገቧትን ልጅ ማግባት ካሁን በፊትም በሙሳም በኢሳም የተከለከለ ነው። ካሁንም በፊት በነበሩት ነብያቶች የተጠላ ነው። ወሳአ ሰቢላ እንዲህ አይነቱ ፈለጉም የከፋ ነው ይላል። አሁን እንስሳዎች ከሆኑ እንዲህ አይነት አይመርጡም። ያ እሱ ያ የአስወለድያትን ኮርማ እንትን ብሏል ብሎ ይሄኛው ከእሱ ነው የተወለድኩት ሊል ብሎ ሊያስብ አይችልም። እናቴናት ሊልም አይችልም። ከዛልክ እህቴናት ሊልም አይችልም። ዝም ብለው ይኖራሉ። በቃ ከደረሰ በኋላ ምንም ተራ የላቸውም። የሰው ልጅ ግን አቅል ተሰጥቷል። አቅል ሲሰጥ ደግሞ የሚያጸይፈውንም ጥሩ ነው የሚባለውን፣ ኋላ አኼራ የሚያስጠይቀውን የማያስጠይቀውን አውቆ የማያስጠይቀውን ነገር ይፈጽማል፣ የሚያስጠይቀውን ይተዋል። እንደ አቅልም እንደ ህብረተሰብም ደግሞ አጸያፊ መጥፎ ተግባር ነው የሚባለውን ይተዋል። ጥሩውን ህብረተሰቡም ጋር ሸሪአተል ኢስላሚያም ጋር የተፈቀደውን ይሰራል እንጂ እስካሁን እንዲያለፈው ልታረጉ አይገባም ካለ በኋላ እነዚህ ሙሐረማቶች ሊነግረን ነው። እሺ

በግልጽ ሲያስቀምጥ ምናለ ሁሪመት ዓለይኩም ኡመሃትኩም በእናንተ ላይ ሁሪማ ዓለይኩም ኒካሑ ኡመሃትኩም እናቶቻችሁ ጋር መኖር፣ አንድ ሰው እናቱን አግብቶ ቢኖር እንደ ዓቅልም እንደ ህብረተሰብም አጸያፊ ነው። ዲነት ኢስላምው ከልክሏል። ያንን ህብረተሰቡን እንኳ ትቶ ነውሩን ሰውየው ደዩፍ ሲሆን አቅሉ ሲበላሽ፣ ያው ላኢካ ከለአና አንበልሁም አቦል ነው ያለው። ሸሪዓተ እስላምያን የማይከተል አቅሉን የማይጠቀም ሲሆን እንደው አሁን ይሆናል ተብሎ የማይታሰበውን እንዲፈጽመው ይሆናል። አቅሉ ተበላሽቷል። ያው አልጁኑኑ ፉኑ እንደተባለው እብደት በብዙ አይነት ነው የሚሆነው። የለባሽ እብዴ አለ፣ ጨርቁን የሚያስጥል እብዴት አለ እና ይኖራሉ ህብረተሰቡ እንጂ አይምሯቸው ም አይሰራም። ደንዘዋል ወይ በመጠጥ ሊሆን ይችላል፣ ወይ በሀሳብ ሊሆን ይችላል፣ ወይ እድገታቸው ሊሆን ይችላል፣ አዋዋሏቸው ሊሆን ይችላል። ያን የሚያስቡበት አይምሮ የለምና ከናቱ ጋር ቢኖር ወይም ከናቱ እናት አያትም ትሆን ይሄ ሐራም ነው። እንደ ሸሪአት ኢስላሚያ የው መልቅያማ ያስጠይቃል ነው የሚለው። ሁሪመት አለይኩም ኡመሃቱኩም። ይሄም ኑሮው የምን ኑሮ? የሰው ልጅ አኗኗር ሳይሆን የሌላ እንስሳዎች የዱር አውሬዎች ኑሮ ነው የሚሆነው። ወበናቱኩም ከልጆቻችሁም ጋር ልትኖሩ ከዛልከ ሸሪዓተል እስላሚያ ከልክሏል ነው የሚለው። አሁን ይሄ ማለት በጃሂሊያ የሚፈጽሙት ስለሆነ አሁንም ወደ ጃሂሊያ እየተመለሰ ስለሆነ ከሸሪዓተል እስላሚያ ተዓቅሉ እየወጣ ሲሄድ ስንት ነው እኮ የሚሰማው? ኒካ አገባ ባይባል እንኳ አብሮ በሚኖር የአስካሪ መጠጥ በሚጠጡት ሀሺሽ በሚወስዱት ስንት ልጆች ናቸው በአባታቸው ተደፍረው የሚገኙት? ስንት እናቶች ናቸው ከልጆቻቸው የሚያረግዙት? እንሰሳ እንደዛ ነው። እናቱ ወልዳው ዙሮ እንደገና እናቱን ያስወልዳል። በሬ ሲሆን ማለት ነው። ሰው መኖር ዝም ብሎ ዲንን ሲተው መብላት፣ መጠጣት፣ በቃ መተኛት፣ መነሳት የእሱ አላማው ይኸው ብቻ ይሆናል። አሁን እንሰሳ ይሄ ሐራም ነው ይሄ ሐላል ነው ሳይ ሊበላል ሊጠጣል ውሃ ሲያገኝ ይጠጣል። ከዛ እናቴ ናት የለም፣ እህቴ ናት የለም፣ አገኘው ጋር ግንኙነት ያደርጋል። ኢስላም ግን ይሄ አይደለም። እናቶቻችሁ፣ ልጆቻችሁ፣ ልጆቻችሁ ሲል በዛው ወይ ኢንሳፊሉ የልጅ ልጅ ልጅ ልጅ ቢሆንም በዛው ሐራም ነው። ይህም ብቻ ሳይሆን ወአኻዋቱኩም እህቶቻችሁም ሐራም ነው። እህቶቻችሁ ሲል እህት ሸቂቅ ሊሆኑ ይችላሉ። በአባት በእናቱ የሚገናኛት እህት ልኮን ትችላለች። የአባቱ ብቻ ከሌላ ሴት ተወልዳ ሊሆን ይችላል ከሌላ እናቱ ወልዲያ አባቷ ሌላ ሆኖ ከሷ ጋር ሊሆን ይችላል። በሶስቱም አይነት ዘርፍ ከእህቶቻችሁም ጋር መኖር ክልክል ነው። አንድ ሰው አብሮ ስለኖረ የአባቱን ብቻ የሚገናኛትም በአባት በእናትም አብሮ የተወለዱ ይሁን የእናቱም ትሆን ወደርኳት አፈቀርኳት ኑሮ መስርተን መቀጠል እንችላለን ማለት አይቻልም። ሐራሙ ሐራም ነው። ይሄ ዚናውማ መቼም በጭራሽ ፍጹም ከበአዲም ጋር የተከለከለ ነው። አረ ኒካሃ ስሬ ሐላል አርጌ እኖራለሁ ቢል እንኳ ሐላል ሊሆን የማይችል ሐራም ነው። ይሄ የስንቱ ላይ ብሎ ረሱላህ ሰለላሁ ዐለይሂ ወሰለም ሰባት አመት ሲሆን ልጆችን ሶላት ዘዙ፣ የሴትንና የወንድን ምኝታ ለየብቻ አድርጉ ያሉት ካላንዲ ነገር አይደል። ወፈርሪቁ በይነሁም ፊል መዳጂዕ ካስራ አመት ጀምሮ ሰባት አመት ይታዘዛል ለ10 ሲሆን ምኝታ ያው ካስራ አመት ጀምሮ እንግዲህ ከዛ በላይ ያሉት እድሜዎች ጥሩም ስለማይሆኑ ነገሩ የሚበላሸው እዛ ላይ ነው። ይሄንን አምር በራሱ ችላ የሚል ከሆነ ይሄ በአንድ ጊዜ የሚፈጸም ሳይሆን አብረው ሲተኙ ሲኖሩ፣ አሁን ከወቅቱ አጸያፊነትና አስቸጋሪም የተለያየ ነገር ሲያዩ ስንቶቹ ናቸው እህት ከወንድሟ ጋር ወንድም ከእህቱ ጋር አፈቀርን ብለው ጀምረው ከሌላ ጋር መኖር እስከሚያስጠላቸው በጣም ጆሮ የሚያቆሽሽ የምንሰማበት ግን እንዲህ አይነት አጸያፊ ውስጥ እንዲያንገባ ዲነል ኢስላም ቀድሞ ከዛው አብሮ ኑሮ ተለማምዶ ከዛ በኋላ ተነጠል ሳይሆን መጀመሪያው ነው፣ ገና ከሕፃነት ጀምሮ ምኝታቸውን ለየብቻ አድርጉ አርጉ፣ የተለያየ ከልዋ አብረው እንዳይኖሩ አድርጉ። ከዛ በኋላ ነገሩ እየተስተካከለ ይሄዳል ነው እንጂ ሀታ እንደ ሸሪአት እስላምያ ህቴናት ብሎ ለብቻው አንድ ክፍል ይዞ እሷን አስተምራለሁ ሲል እንኳ ወይ ከገጠር አምጥቶ የተለያየ ነገር እየገቡ ህይወታቸው የተበላሹ ሴቶች ቁጥራቸው በጣም ብዙ ነው የሚሆነው ስለማንሰማው ስለማንከታተል እንጂ ማለት ነው። ኢስላምሳ ከሆነ ንጹህ መጀመሪያ ላ የኽልወነ ረጁልም ቢምርአቲን ኢላ ካነ ታሊትሁመ ሼጧን ዲ የዲን ኢስላም አስተምሮት ማንም እኔ ተቅይነኝ ዓሊምነኝ እኔ ከሌነኝ ዘመዴናት ምንድናት ብሎ አይደለም አንዲት ሴት ልጅና አንድ ወንድ ልጅ ለየብቻ አንዲ ኸልዋ ላይ የሚሆኑ ከሆነ ሶስተኛው የሚገፋው ሼጧን ነውና መጀመሪያ ኸልዋውን ተከልከሉ። መጀመሪያ በደምብ አድርጉ። ማየቱን እንኳ ቢሆን በራሱ ክልክል ነው። አይናችሁን ከልክሉ ከአጅነቢ እያለ ያን ሁሉ መጋረጃ አጥር የሚያደርገው ድንል እስላም ተዘሎ ቤት እንዳይገባ ነው። አጥሩን ከጣሳ አንድ ሰው እዛ ግቢ ይገባ። ግቢ ከገባ በኋላ ለመስረቅ ቤት ገብቶ እንግዲህ ምንም የሚያግደው ነገር የለምና። ወአኻዋቱኩም ከዛሊከ ወአማቱኩም። የአባት እህት የአባት እህት ስትባል ያባቱ ላባቱ በአባትም በእናትም የምትገናኘው እህት ልቆን ትችላለህ። ላባቱ እህትነቷ በአባት ብቻ ሊሆን ይችላል። ላባቱ እህትነቱ በናቱ ብቻ የሚያገኛት ዞሮ ዞሮ አማቶች ናቸው፣ እነይ ሁሉ አክስቶች ናቸውና ከአባቱ እህት ጋርም አንድ ሰው ጋብቻ መስርቶ መኖር አይችልም። ወኻላቱኩም የናት እህት ኻላት የሚባሉት ደሞ ኻላት ትባላለ። ኻላቱኩም ጀምዖት ነው የናት እህት የእናት እህት ስትባል የእናቱ እህቷ እህትነቷ በአባት በናት ልሆን ትችላለ። እህትነቷ በአባት ብቻ ልኮን ትችላለይ። እህትነቷ በናት ብቻ ሊሆን ይችላል። ከናቱ እህትም ጋር ጋብቻ ብቻ መስርቶ መኖር አይችልም። ወበናቱ አኽ እንደዚህም፣ የወንድም ሴልጅ የወንድሙ ወንድም ቅድም ብለናል፣ ማንኛውም ወንድም ይሁን ሸቂቅ ይሁን በአባት ብቻ የሚሆን በናት ይሁን የወንድሙ ልጅ አግብቶ አንድ ሰው መኖር አይቻልም። ወበናቱ ኡኽቲ እንደዚህም የእህትንም ልጅ የእህቱ ልጅ ከሱ ጋር የምትኖር ብትሆን ያችን ልጅ አፈቀርኩ ብሎ ወደድኳት ጥሩናት ብሎ ጋብቻ መሰረታለሁ ቢል ሸሪዓተል ኢስላሚያ አይፈቅድም። ሓራሙ እንደ ሓራም ሆኖ ወዲ ሓላል እንኳ መቀየር የማይችል ነው። ወኡመሃቱኩም ውላቲ አርደዕነኩም አሁን ደግሞ ወዲ አስባብ ገባ። ያ የነሰብ ነበር፣ ይሄ ደግሞ የሰበብ ይባላል። ወኡመሃቱኩም ላቲ አርቧዕነኩም እነዛ ያጠቧችሁም እናቶቻችሁ። በማጥባት እናት የሆነችውን ማግባት አይቻልም። አንድ ሰው የአንዲትን ሴት ጡት በልጅነቱ ከጠባ ያቺ ምን ትባላለች? ኡመረቧእ ትባላለች። በማጥባቷ የዛ የልጅ እናት ሆናለች። ስለዚህ እሷ እናቱ ናት፣ እሷ ማግባት አይችልም የሷ እናት የእናቷ እናት ወደ ላይ እናቶቻች ናቸው። የሷን ልጆች ከዛሊከ ያችን ያጠባችውን ሴትዮ ልጅ እህቱ ናት። ያጠባቻት ሴትዮ ያጠባችው ሴትዮ ባሏ እንዲያባት ነው የሚቆጠረው። ያ ቅድሙ ላይ ያልነው ሁሉ ከዚህ ጋር ይሄዳል። የረቧ የሆነው ማለት ነው። አሁን ይሄ በተለይ በአገራችን ላይ በጣም ምንም ትኩረት የማይሰጠው በህፃንነት የሰፈር ልጆች አብረው ይጠባሉ። አብረው ይኖራሉ። ከዛ በኋላ ደግሞ ሲያድጉ ተፈላልገው ሊጋቡ ይችላሉ። ግን ያቺ ያጠባይ ሴትም እሷም እናትናት ልጆቿም ሴቶቹ እህት ናቸው፣ ከዛሊከ ወንዶቹ ወንድም ናቸው። እንደ ዝምድና ተሳስሮ ነበር ማለት ነው። ረሱል ዓለይሂ ሰላቱ ወሰላም የሕሩሙ ሚነ ረዳእ ማ የሕሩሙ ሚነ ነሰብ፣ በዝምድና ክልክል የተደረገ ሁሉ በማጥባትም በረዳእም ሐራም ነው አይቻልም ብለዋልና ወኡመሃቱኩም ሏቲ አርደዕነኩም አለና ወአኸዋቱኩም ምን ረዷቲ በመጥባት የተነሳ እህት የሆኗችሁን እናቲቱ በተለያየ ጊዜ ሆን ይችላል። አብሮ ከእሷ ጋር አንድ ጡት መጥባት ሳይሆን እናቲቱን ከጠባ ከዛ በኋላ የምትወልዳት የሷ ልጅ ለዝ ለጠባው እህቱ ናት የረቧል። እሱ በሚጠባባት ሰዓት የነበረችው ብቻ ልጅ ማለት አይደለም ያው ከዛ በኋላም ትወለድ ከዛም በፊት የእናቱ ልጅ ትባላለህ። እህቱ ናት የረቧ እህቱ ናትና፣ ወኡማሃቱ ኒሳኢኩም ከዛሊከ የሚስቶቻችሁንም እናቶች ማግባት በእናንተ ላይ ሐራም ነው። ሚስቱን ይዞ ኖረ፣ ከዛ ከሚስቲቱ ጋር አልስማማም ሲል ሚስቲቱን ፈቶ ደግሞ ማንን ሊያመጣ ነው? እናቷን ማለት። ግን እንዲህ አይነት አጸያፊ ነገር አለ እንዴ? ልጅቱን ፈቶ ከእናት ጋር በኒካህ እንዲሆን ልጅቱን ፈቷል። እንደገና እናቲቱን አገባለሁ ግ እስላም አልፈቀደም። ወረባኢቡኩም ላቲ ፊ ሑጁሪኩም። አሁን ረባኢብ የሚባለው ደግሞ ረቢባ መርቡባ ማለት ነው። አንዳንድ ጊዜ ምን ይደረጋል፣ ሴቶች ከሌላ የወልዱና ሴት ልጅ ምትቆን ትችላለች ተፋተው አዲስ ባል ሲያገቡ ልጆቻ ከሌላ የወለደቻትን ልጅ ይዛ ትመጣለች። የሚያሳድጋት ማን ሊሆን ይችላል? ይሄ አዲሱ ባሏ ሊሆን ይችላል። ከዛ በኋላ ያችን ሴት ፈቶ እሱ ሲያሳድጋት የነበረችውን ሴት ልጅ ማግባት አይቻልም። እናቲቱን ሸኘ። ልጅቱ እኮ የእሱ አልነበረችም በሀቂቃ፣ እሱ ግን አሳድጓታል። ሲያሳድጋት እንደ ልጁ አድርጎ ነው ያሳድጋት። ሲያሳድጋት እሱ የእንጀራ አባቴ ብላን ልክ እንደ አባት አድርጋ ኑራ፣ በኋላ እናቷን አሰናብቶ እሷን ኒካህ ማሰር ሸሪአተ እስላሚያ የከለከለው ነው። ወረባኢቡኩም ላቲ ፊ ሑጁሪኩም ሚን ኒሳኢኩም ለያቲ ደኸልቱም ብሂነ ባይሆን የእሷ ክልክል የምትሆነ ያችን ልጅ ከእናቲቱ ጋር ግንኙነት ተፈጸመ ነው። እናቷን አግብቶ ወደ ተግባር ሳይሄዱ በተለያየ ነገር ኒካሁ ተፈቶ ማለት ተበላሽቶ ትዳሩ የዛችን ሴትዮ ልጅ ቢያገባ ችግር የለውም ግን ድኹል መገኘት አለበት ኒካሁ ብቻ ሳይሆን ማለት ነው ሁለተኛ ወረባኢኩም ወረባኢቡኩም ላቲ ፊ ሑጁሪኩም እነዛ ያሳደጋቸዋቸው ከእናንተ ስር ሆነው በእናንተ ጉያ ውስጥ ያደጉ አለ ይሄ ጋሊቡን አይቶ ነው በአብዛኛው ቅድም እንዳልነው ህፃን ልጆች ከሌላ ቦታ ወልደው ከሆነ ሴቶች ልጆቻቸውን ይዘው መጥተው ከይህ ከሚያገቡት ባል ጋር አብረው ስለሚያድጉ ነው፣ እንጂ እዚህም ባትመጣ እዛው አባቷ ጋር ብትቀርም ለእናት ለአባቷ ሰታም ቢሆን ያቺ ልጅ አድጋ እዚች ሚስቲቱ ጋር ኑሮ ይችን ፈቶ ያችን እኔ ጋር አላደገችም ብሎ የእሷን ልጅ ማግባት እስላም አይፈቅድም። የጋሊቡ ዋቂኡ እንደይ ስለሆነ ፊ ሁጁሪኩም ማለት እንጂ ሸርጥ አይደለም። ዳውዱ ዛሂሪ ከሆነ ምን ብለዋል? አላቲ ፊ እናንተው ያሳደጋችኋቸው ነው ብሏልና ታላሳደጋት ያቺ ሴትዮ ወልዲያ ለባሏ አዛው ወይ ትታ መታ ወይ ቤተሰቦ ጋር ትታ ወይም ሌላ ሰው ያሳድጋት በሌላ ሰዓት ቢያገባት ያቺን ችግር የለም ብለዋል። ግን ይሄ ሌሎቹ አይማዎች ሁሉም የተስማሙበት ነው። ይህን ካለ በኋላ ምን አለ? ፈኢለም ተኩኑ ደኸልቱም ቢህን አያቱ ራሱ ያመጣው ነው። እነዛን ሴቶች አግብቶ ግን ወደ ባልና ወደ ሚስትነት ባል ከሚስት ሚስት ከባል ወደ የምትፈልገው ተግባር ሳይቀየር ኒካሁ ከተበላሸ ፈላጁነሃ አለይኩም እናንተ የነዛን ሴቶች ማለት፣ ከእናቲቱ ጋር ኑሮ ልጅቱን አገባ አይደለም እኮ የሚባለው። ከእናቲቱ ጋር በተለያየ ምክንያት ኒካህ አስሮ ትዳሩ ግን ወደ ተግባር ሳይቀየር ኒካሁ ተበላሽቷል፣ የሷን ልጅ ብታገቡ ችግር የለውም። አያጸይፍም። እናቲቱ ጋር ኑሮ የሚያስብል አይደለም። ሌላው ደግሞ ወሐላኢሉ አብናኢኩም ለዚነ ሚን አስላቢኩም ሐራም ከሚሆነው አንድ ሰው የልጁን ሚስት በጣም የሚያጸይፍ ማለት ነው ይህም ተግባር ባይሆን ልጅ ማለት ትክክለኛ የወለደው መሆን አለበት ይሄ አሳደገው ልጄ ብያለሁ ብሎ አሳድጎት እሷ አግብቶ የፈታትን ቢያገባ የልጁን ሊባል አይችልም ተበኒ የምንለው ነገር አለ ይሄ የማሳደግ ጉዳይ እንጂ የራሱ ልጅ ነው ማለት አይቻልም። ግን አንድ ሰው እብነ ሱልብ የምንለውን የወለደው ልጅ አግብቶ ከዛ ከሱ ልጅ ጋር አልስማማ ብላ ልጁ ፈቷት ዘወር ብሎ አባትየው ያችን ቢያገባ ምን ያህል ነው የሚያጸይፈው? ከልጅና ከአባት ጋር ያለውስ ግንኙነት ምንድን ነው የሚሆነው? ከዛ በኋላ አባቴ ቀማኝ ኮሌል ነው አይደለም። እሱ ሲፈታት አባት የያዘ ካለ ብዙ ነገሮች በነገራችን ላይ እንዲህ አይነት ነገሮች ከቅርበት ከፈታ በኋላ ሚስቱ አይደለችም። ሌላው ሰው ማንም ሊያገባ ይችላል። አንዳንድ ጊዜ የተለያየ ዒዳ የገባችበት የሚያጠራጥረው ነገር ሊሆን ሊኖር ይችላል እሱ ጋር የምትቀራረብ ከሆነ የተለያየ ነገር ከሆነ ሌላ ቱህማም ሊያመጣ በዲህ ነው አይደል ከእኔ ተፈታ እሱ ጋር ገባች ብሎ ሌላ ነገር እንዲጠይቅ ሌላ ነገር እንዲያስብ ስለሚያደርግም እንዲህ አይነት ነገሮች በህብረተሰቡም በሸርዑም የተወገዙ አጸያፊም ስለሆኑ ሆኑ። የልጆቻችሁንም ሚስቶች ልጅ ነበር፣ በቃ እሱ ጋር አልተስማማችም ፈቷታል። እኔ አመጣሁኝ በቃ ኒካሀ ስሬ መኖር እችላለሁ ሊል አንድ ሰው አይችልም አለ። ይህን ካረገ በኋላ ምን አለ? እንዳጠቃላይ ዲነል ኢስላም በእኛ ውስጥ ያለው ግንኙነት የዝምድናም ይሁን የዲንም ይሁን እንዳይሻክር ሚቫም ዱኒያ ስርዓት የጠበቀ ሆኖ ኑሯችን እንዲሄድ ስለሆነ ወአን ተጅማዑ በይነል ኡኽተይኒ ሁለት ሴቶችንም ባንድ ትንሽቱን ሊያገባ ይችላል ሲለው እዛ ትትመጣ ስትመላለስ ጣመችውና ወይ ትልቋን ይጨምራታል ትልቂቱ ጋር ይኖር ከሆነ እህት እያሌ ስትመጣ ትንሽቱንም ሁለቱንም አግብቶ መኖር ይህም በፍጹም አይቻልም ዲነል ኢስላም ያወገዘው ነው አለ። ይሄን ግን ምን አለ? ስካሁን እስካሁን የነበረውን እኮ ምንም ሸርጥ ሳይን ነገር ይሄም ሀራም ነው፣ ይሄም ሃራም ነው ሲል፣ እዚህ ላይ ምንድነው ያለው? ወአንተጅመዑ በይነል ኡኽተይኒ ሁለት እህትማማቾችን ባንድ ይዛችሁ መኖር ነው እንጂ ያለው ይችን አንዷን አግብቷታል ሞተች። ስትሞት ያቺኛይቱን ሊያገባ ይችላል፣ ወይ ፈቶ ከሆነ ችግር የለም። ግን እህቷ ያለች በእህቷ ላይ የሚጨምር ከሆነ ነይ ሁለት ህትማማቾች። የትማማች ስሜት የሚባል ከዛ በኋላ ኮል አይኖር ነው። መታ በኔ ላይ ተጨመረች ትላለች። እነሱ ዝም ድናች ሊቋረጥ ነው። ይሄ ማለት ግን እህቷን ብቻ ሳይሆን እነሱ ወንድና ሴት ቢሆኑ መጋባት የማይችሉ ከሆነ ከነዛም ጋር አብሮ አግብቶ ማኖር አይቻልም። ለምሳሌ ያህል የወንድሟን ልጅ ቢያመጣ እህቷን ቢያመጣ አንደኛቸው ወንድ አንደኛቸው ሴት፣ አክስቷ ጋርም አብሮ ሊያስቀምጣት አይቻልም ራሱ ያ አክስቷን ቢያገባባት ኮ በሷ ላይ ወያቺ ወይቺ አንደኛቸው ወንድ አንደኛቸው ሴት በሆኑ እኮ እርስ በርሳቸው መጋባት የማይችሉ ከሆነ እርስ በርሳቸው መጋባት የማይችሉትን አንድ ወንድ ሁለቱን ኒካህ አስሮ ማኖር አይፈቀድለትም፣ እንደ ዲን አልእስላም ለምን አክስቴ በእኔ ላይ መታ ተጨመረች ነው እኮ። የወንድም ይህት የአክስቴ ይህት ልጅ ምናምን ነው አይደለም ልትልም ትችል። አክስቷ ማለት ግን መጋባቱ ወንድና ሴት ቢሆኑ ፈርቦን መጋባት የሚቻል ከሆነ ችግር የለም። የአጎት ልጅ ከሆነ እንኳን ሊበቃ ይችላል። አክስቷን ወይም የወንድም ልጅ ከዛሊከ የእህት ልጅ ሲሆንነው ነው የሚከለከለው። እንዲ አጠቃላይ ዑለማዎች እንዲያስቀመጡ ምንድነው ወንድና ሴት ናቸው ብለን ብንቀድር መጋባት የማይቻሉ የሆኑትን ሴቶች አንድ ሰው ሰብስቦ ሁለቱን ኒካሀስሮ መኖር አይችልም። ወአን ተጅመኡ በይነ ልኡክተይኒ ይህን ካለ በኋላ ይህ ነገር እንግዲህ ዲን ልእስላም እንዲህ አርጎ ከማስተማሩ ሸሪአት ልእስላምያ ይህንን ህግ በስርዓቱ ከመናገሩ በፊት ምንም ስርዓት የለለ ስርዓት አለበኘት ስለነበሩ ይሄ ተፈጽሞ ተገኝቷል። ምናለ ኢላ ማ ቀድ ሰለፍ እስካሁን ያለፈው አያስጠይቅም ነው። በእንዲህ አይነት ሙሐረማት ላይ ካሉ አሁንም ቀጥሉ፣ አንዴ ገብታችሁበታል አይደለም። ዲነል እስላም የሚላቸው እስካሁን ይሄ አያት ከመውረዱ በፊት የነበረው በወንጀል አያስጠይቅም ህግ ሲወጣ አንድ ነገር እኮ ሲከለከል ወደ ኋላ ሂዶ ሳይሆን የሚሰራው ከዛ ከተነገረበት ጀምሮ ነውና ያለፈው አልፏል። ከአሁን በኋላ ያለው አለ ለኛ የሚባል ነገር የለም። እንግዲህ አያት ከወረደ 1400 ምናምን ዓመት ሆኖታል። አወለል ኢስላም ሲወርድ ግን በጃሂልያ ብዙ የተጨማለቀ ነገር ይሄ የምንላቸው ሁሉ ህብረተሰብ ውስጥ ይገኙ ስለነበር አሁንም አይገኙም ማለት አይደለም። አሁንም ሰው እውነት እንደ ሰው ከማሰብ እየወጣ እኮ ነው አሁን በተለይ የፈሳዱ ዓለም አንድ ሰፈር መሆኑ የሚያውት ምናምን የህሌና መዲያሸቅ የሞራል መሞት ምናምን እያጋጠመው ስለሆነ ሰው የአላህ ህክማው ደግሞ በጣም የሚገርመው ግን አላህ ሰው ልጅ ላይ እየፈጠረው ነው። አቅሉን ሲያጣ እንጂ ምን ልዕል ብትሆን እኮ እህቱ ላይ ሌላው ስንት እየፈለገ ሌላው ጠዋት ማታ ስንት እያሰበ እሱ ምንም ነገር መስላ እንዳትታየው አላህም አላህ አድርጓል እኮ ተፈጥሮ ማለት ነው። ምንም ቆንጆ ብትሆን ሸህዋ ከናቱ ጋር ምንም ቆንጆ ብኮን ከእህቱ ልጅ ጋር ነይ ቅርብ የሚባሉ ዘመዶች ጋር ከዚህ ከሰውነት አስተሳሰብ ካልወጣ በስተቀር እንደ ሰው እያሰበ እንኳን የለም። ይሄ ራሱ አላህ ያስቀመጠው ማለት ነው። ልክ አጅነብዩ ላይ እንዳለው ስሜት እህቱ ላይ እናቱ ላይ፣ አያቱ ላይ ቢያደርግ እንዴት ይኖር ነበር የሰው ልጅ። አላህ ግን ዓሊሙ ሲሪው ወአኽፋ የሆነ ጌታ ሂክማው የሚገርም ነው። እዚህ ቁጭ ብላ እሱ እህቱ ሌላ ይፈልጋል እንጂ እንዲህ ዓይነት ቆንጆ ናት ብላ ሜል እንዲሆን እንዴ ሰው የሚያስብ አቅሎ ያልተበላሸ ማለት ነው። ካበደ አብዷል። ማበድ ማለት ጨርቅ መጣል ብቻ አይደለም። የለባሽ እብዶች ደግሞ በጣም ብዙ ስለሆኑ ማለት ነው። ኢነላሀ ካና ገፉራ ረሒማ። እስካሁን ባለፈውሳ አላህ መሀሪና ሩህሩህ አዛኝ የሆነ ጌታ ነው ብሎ እንግዲህ ሙሐረማት የሆኑትን በግልጽ የህያት ላይ ያስቀምጦልናል። አሁንም ያልጨረስናቸው አሉ፣ ገና ሐራም የሚሆኑት